ስሜ ቴድሮስ ከበደ ይባላል። የቡኢ ከተማ አስተዳደር ሳይንስ እና ኢንፎርሜሽን ቴክኖሎጂ ጽህፈት ቤት ኃላፊ ነኝ። ዛሬ በቡኢ ከተማ ሁለተኛ ደረጃ ትምህርት ቤት የፈጠራ ስራ ኤግዚቢሽን ውድድር የሚደረግበት ቀን ነው። እዚህ ውድድር ላይ በአምስት ዘርፎች የውድድር አይነቶች ተዘጋጅተዋል። በትምህርት ተቋማት ከአንደኛ እስከ ስምንተኛ ዘጠኛ ክፍልና አስረኛ ክፍል በመቀጠል 11ና 12 በመምህራን ዘርፍና እንዲሁም በቴክኒክና ሙያ ትምህርት ቤት እና በኢንተርፕራይዝ ዘርፍ ላይ የውድድር መስፈርቶች አዘጋጅተን በውድድር ላይ እንገኛለን ዛሬ። ናትናኤል ላይሉ እባላለሁ። የአስራ ሁለተኛ ክፍል ተማሪ ሲሆን ዛሬ ይዤ የመጣሁት የፈጠራ ስራ ነው። እና በዋነኝነት የሰራቸው የፈጠራ ስራዎች አምስት ናቸው። እነሱም የኦብስታ ክላብ ዌዲንግ ካር እና አራቱ የሶፍትዌር ላይ ነው የተን ያልኩት ማለት ነው። እና ሶፍትዌር ላይ በዋነኝነት የሰራሁት ነገር ምንድን ነው የኢንቨንተሪ ማኔጅመንት ሲስተምን ከሴልስ ማኔጅመንት ሲስተም ጋር አንድ ላይ በማድረግ የሰራሁት ሲስተም አለ እና ሌላው ምንድን ነው የቱሪስት ጋይድ ነው ወይም ደግሞ የቱሪዝም አፕሊኬሽን ነው እዚህ ጋር እንደምታዩት የሚጠቅመው ለምንድን ነው ስለ ጉራጌ ካልቸር ወይም ደግሞ ስለዚህ አካባቢ ካልቸር በክሊር በሆነ መንገድ የሚገልጽ አፕሊኬሽን ነው አንድ ከአንድ ቱሪስት ሲመጣ ወደዚህ አካባቢ ጋይድ የሚያደረገው ነው ማለት ነው። ልዩ ልዩ ቦታዎችን ጭምር እንዲሁም የተለያዩ የባህላዊ ምግቦች፣ ባህላዊ ቁሳቁሶች እና ባህላዊ አለባበሶች ካልቸር እንዳል አጠቃላይ ስለ ካልቸሩ ዲስክራይብ የሚያደርግ ሶፍትዌር ነው ማለት ነው። በቀጣይ ደግሞ ማሳያቸው ምንድን ነው የሰርቫንት ፖሊሲ ነው። ሰርቫንት ፖሊሲ የሞባይል መተግበሪያ ወይም የሞባይል አፕሊኬሽን ሲሆን በዋነኝነት የተሰራው ለሴንትራል ኢትዮጵያ ደቡብ ሶዶ ወረዳ ሰርቪስ ፐብሊክ ሰርቪስ ጽህፈት ቤት ነው። ዋና በዋነኝነት ምንድን ነው የእሱ ጥቅም? አብዛኛው ጊዜ ሲቸገሩ ያየሁት የስብሰባ ላይ በሚሰበሰቡበት ጊዜ በዛ ሰዓት ፒዲኤፎች ወይም ደግሞ የመመሪያቸውን በፒዲኤፍ ፎርማት ነው እንትን የሚሉት ያን ደሞ ፕሪንት አድርጎ ለእያንዳንዱ ተሳታፊ መስጠት ማለት ከባድ ነው፣ ወይም ደሞ ኮስቲ የሆነ ነገር ነው። እሱን ሶልቭ ለማድረግ የተጠቀምኩት ምንድን ነው በሞባይል አፕሊኬሽን አድርጌ ዲጂታል በሆነ መንገድ አክሰስ እንዲያደርጉት ነው። እንትን ያልኩት ማለት ነው አፕሊኬሽኑ የሰራውት ቅድሜ ደስ አለኛ ብሎ ይባላል። የመጣውት ቡኢ ሁለተኛ ደረጃ ትምህርት ቤት ነው። እኔ የሰራሁት ምንድን ነው አውቶማቲክ የእጅ መታጠቢያ ነው። አገልግሎቱ ደግሞ የሚሰጠው ለሁሉም ማህበረሰብ ሲሆን አንደኛ የታይቶ የተሰራው እኛ እጃችን በውሃ ለመታጠብ በምንከፍትበት ጊዜ ወይም ቫይረስ ወይም ባክቴሪያ እጃችን ላይ ያለውን እዛ ላይ ልናስቀምጥ እንችላለን። ከዛ በኋላ ስንዘጋው አንስተ ነው ስለምንሄድ ይህንን ችግር ለመቀነስ ይሄ አውቶማቲክ የሆነ ወይም ደግሞ እጃችን በቀላሉ ሴንስ አድርጎ የሚከፍት ማሽን ነው ማለት ነው የሰራሁት። ሌላ ደግሞ ከዚህ በፊት እንትን ፕረስ ወይም ደግሞ በእግር ፕረስ ተደርጎ የመጣ እንትን ነበር። እሱ ምንድነው ትንሽ አቅም ይጠይቃል። አቅም ስለሚጠይቅ ይህ ደግሞ ምንም አይነት አቅም አይጠይቅም። ለአካል ጉዳተኞችም ለሁሉም ማህበረሰብ ይሆናል ማለት ነው። ስሜ በረከት ቸሩ ባላለው የ11 ሀያ ክላስ ተማሪ ነኝ። የመጣሁት ደግሞ ከዚህ ከሶዶቤ ሁለተኛ ደረጃ ትምህርት ቤት ነው። እኔ ይዤ የመጣሁት ስራ ስጋ መፍጫና አትክልት ማንኛውም ነገር መፍጨት የሚችል ቀላል በሆነ በኤሌክትሪክ ኃይል የሚሰራ ማሽን ነው። ስሜ ታሪክ አርገን ይባላል። ከኤሌመንተሪ አንደኛ ደረጃ ትምህርት ቤት ነው የመጣሁት። እኔ የሰራሁት የጤፍ ማበጠሪያ ነው። ይሄ የጤፍ ማበጠሪያ የሚያገለግለው ለገበሬ፣ አንድ አርሶ አደር ጤፍ ዘርቶ ከወቃ በኋላ እንትን ራሱ የሚያበጥርበት ይሆናል። ለሱ እና አቅመ ደካማ ለሆኑ ወይ የእጅ አካለ ጎደሎ የሆኑ ሰዎችን በዚህ እንትን ሊጠቀሙ ይችላሉ። መጀመሪያ ስሜ አዛር ያስፈቀደ ይባላል። አሁን እዚች ጋ የሰራውት ነገር ይሄ ወይም የሳር መቁረጫ ነው። ሳር መቁረጫና የስንዴ መቁረጫ ነው ማለት ነው። እዚች ጋ ለመቁረጥ እንትን ስንል እዚች ጋር በመጀመሪያ ነገር እንዲሰክተን ወይም በጄኔሬተር መስራት ይችላል፣ ወይም በኤሌክትሪክ መስራት ይችላል። ይህ ግን እዚችጋ ጋር አሁን ራቅ ወደ አለ ቦታ ምናምን ስንሄድ እዚችጋ ጋር ገጥመንለት በጄኔሬተር ራሱ የራሱን መሰኪያ እንትን ከገጠን ገጥመንለት እዚች ጋር እንደዚህ እንደ መቁረጫ ነገር እንትን ያገለግለናል። እዚህ ውድድር በኋላ የሚጠበቁ ስራዎች አሉ። እነዚህ እዚህ ውድድር ላይ ቀረቡ? የተሻሉ የሚባሉ ስራዎችን ወደ ገበያ ለማቅረብ እየተሰራሉ የፈጠራ ስራዎች ችግር ፈቺ የሚባሉ የፈጠራ ስራዎች ከመሆናቸው አንጻር ለህብረተሰቡ ችግር ሊፈቱ የሚችሉ ስራ ሊያቀሉ የሚችሉ ስራዎችን በተሻለ ዋጋ፣ ወጪ ቆጣቢ በሆነ ዋጋ ሊገዙ የሚችሉ የፈጠራ ስራዎችን ማቅረብ ነው። ከዚህ ውድድር በኋላ እንደ ዞንም ከተማችንን ወክለው የሚሄዱ ተወዳዳሪዎችንም ለመምረጥ ነው ዛሬ እዚህ ውድድር ያለ ነው። ስለዚህ ከእያንዳንዱ ዘርፍ 15 ተወዳዳሪዎች ዛሬ ቀርበዋል። ከ15ቱ እስከ ሶስት ያሉትን ለይና አንድና ሁለት ያሉትን የዞን ተወዳዳሪ እናደርጋለን። እዚያም ውስጥ ላይ የተሻሉ ስራዎች አሉ የምንላቸውን ያው ከሀገር ተቋማት ጋር በጋራ በመሆን ወደ ህብረተሰቡ ለገበያ የሚቀርቡትን ስራዎች ለገበያ እናቀርባለን ማለት ነው።